ስለ ባህር ዳር ባቀረብኩላችሁ ሰበር ዜና ላይ አሁን ደግሞ የደረሰን አብዴት አለ፣ አቀርብላችኋለሁ። በባህር ዳር የታገቱ የባንክ ሰራተኞች እያንዳንዳቸው 300 ሺህ ብር ቤዛ ከከፈሉ በኋላ መለቀቃቸው ተሰምተዋል። በባህር ዳር ከተማ ቀበሌ አስራት የጽጌ ጾም ጸበል ጸድቅ በሚጠጡበት ወቅት በታጣቂዎች ታግተው የነበሩም የባንክ ሰራተኞች ለቀናት ከቆዩ በኋላ እያንዳንዳቸው 300 ሺህ ብር ከፍለው ተለቋል። እንደ ሪፖርቶች ከሆነ መሸንቲ አካባቢ በሚንቀሳቀሱ ታጣቂዎች እንደታገቱ የተገለጸ ሲሆን አጋቾቹ መጀመሪያ ላይ ለእያንዳንዱ ታጋች 1 ሚሊዮን ብር ጠይቀው ነበር። ሆኖም ከቤተሰቦቻቸው ጋር በተደረገ ድርድር የቤዛው ገንዘብ ወደ 300 ብር ዝቅ እንዲል ከተስማሙ በኋላ የሰራተኞቹ ቤተሰቦችና ወዳጆች ገንዘቡን አሰባስቦ ለእገታ ፈጻሚ ታጣቂዎች አስረክበዋል። ገንዘቡን ከተቀበሉ በኋላም አጋሾቹ ስድስቱን የባንክ ባለሙያዎቹን ለቀው ከቤተሰቦቻቸው ጋር እንዲቀላቀሉ አድርጓል። ይህ ክስተት በአማራ ክልል ዋና ከተማ በሆነች ባህር ዳርና አካባቢዋም ያለውን የጸጥታ ሁኔታ አሳሳቢነት በድጋሚ ያሳየ ሆኗል ተደርጓል። በዜጎች ላይ የሚፈጸሙ እገታዎችና እና ለቤዛ ገንዘብ የመጠየቅ ወንጀሎች በክልሉም የተለያዩ አካባቢዎች ሲዘገቡ የቆየ ሲሆን የቅርብ ጊዜ ክስተት ችግሩ እስከ ከተማ እምብርት ድረስ መዝለቁን አመላካች ሆኗል። በእገታው ድርጊትም ሆነ በሰዎቹ መለቀቅ ዙሪያ ከመንግሥት ኃይሎች የተባለ ነገር የለም።